የምትፎክሩት ማለት ነው እየወጣችሁ ኢትዮጵያ ብትሄዱ ሶፍት አዟሪ እና ይሄ ጡሩምባ ይዞ የሚለፈልፍ ነው። በቃ መቀመጫ ሰውን ያሳጣ ማንም እኳ አይሰማችሁም። ማንም ራሳቸው ራሳቸው ላይ ጮሆ ጮሆ ጮሆ ይገባሉ ይገባሉ። ለዚህ ነው የእኛ ሃይማኖት መሬቱን መንገዱን ስላዝረከረካችሁት እኛ ታቦታችን ምንጣፍ አንጥፈን ማንም መናፍቅና ምናምን የተራመደበትን ቦታ ምንጣፍ እያደረግን በክብር መንገዱን ምናምኑን ወጣ ወጣ ያረጋችሁትን እኛ ታቦታችን እንዲያልፍ ምንጣፍ ማንጠፍ የጀመር ነው፤ እንጂ ድሮ እኮ ምንጣፍ አይ፣ ድሮ ተከባብረን፣ ድሮ ሁሉም ሃይማኖቱን ይዞ ተከባብረን ነው የምንኖረው። አሁን መንገዱ ምኑ ምኑን አጨቀዩት። በዛው እኮ በራሳቸው በሚያመልኩበት ቦታ ቢሆን ችግር የለም ወጥተው ሲያግማሙት የኛ ሃይማኖት ዝም ነው። ዝም ብላ የራሷን ነገር ነው የምታደርገው። ማንንም አትነካም። የራሷን ውይ ትቀድሳለች። ምን ማድረግ አለብን ብለንና የአሁን ትውልድ ይሄ የበሰበሰ ቅርናታም ትውልድ የሰው ሃይማኖት እየወጣ አፉን የሚከፍት ብቻ ነው ያለው። አፉን የሚከፍት የእኛ ደግሞ እኛ አንናገርም። እኛ አናወራም። ምላሹን ከላይ ኢቤስ ማንም ሊፈነቅለው የማይችል ኢቤስ የሚባል ተቋም ማንም ሊነካው የማይችል መንግስት፣ በቃ መንግስት ከጎኔ ነው ብለው መንግስት አባላት ነው የሚባሉ እየወጡ እኛን እያስፈራሩ ማህተብ ሲያስፈቱ፣ የአባቴ አምላክ ጥርቅም አድርጎ ዘጋችሁ። እሰይ፣ የአባቴ አምላክ እስከ መጨረሻው ዘግቶ ያስቀምጣችሁ። ብትማሩ ጭንቅላት ቢኖራችሁ ይሄ የእግዚአብሔር ስራ ነው እንጂ እናንተ የእናንተ ሚዲያ ለአንድ ቀን እንኳን ይዘጋል ብሎ የሚያምን የለም። ግን የላይኛው ጌታ ኦርቶዶክስን የነካ እንዲህ እያየናችሁ አመድ ነው የምትሆኑት። አመድ፣ እግዚአብሔር አምላክ አመድ ያርጋችሁ። ታጋሹ አምላክ ይታገሳል እንጂ ዋጋ ትከፍላለህ። እያንዳንድ ሳትነካ ይሄርክ የሰው ሃይማኖት የምትነካ ዋጋ ትከፍላለህ። ሚዲያ አገኘው ብላችሁ ስንታገስ ዝም ስንላችሁ እየወጣችሁ እየተበጠረቃችሁ የሰው ሃይማኖት እየነካችሁ እኔ መብርሃንን እየታገስኳችሁ ነው። እግዚአብሔር ምስክሬ ነው። በጣም ብዙ ነገር ችያለሁ። እኔ ሮማን ችዬ እየስፈነዳ እመብርሃን ምስክሬ ነው። ማንም እስከ ዛሬ አስቀይሟችሁ የማይችለውን ነገር ነው እኔ ስዘረጥ፣ ታቁኛላችሁ። ለነገ አይደለም ያጠራቀምኩትን ጽፌ ከዚህ ከዛ ሚዲያ ይዤ መጥቼ አንድ ቪዲዮ ሰርቼ ሙሉዎቻችሁ ነው ማስለቅሳችሁ። ሙሉዎቻችሁን በጣም ነው እያታገስኳችሁ ያላችሁ። ሙስሊምንም ኦርቶዶክስ ነው እመብርሃን ምስክሬ ነው እንደምወዳችሁ። አስለቅሳችኋለሁ አስለቅሳችኋለሁ። በተለይ በሞባይል ላይ መታችሁ የምትጽፉ የሙስሊም ልጆች ብትጠነቀቁ ይሻላችኋል። ክርስቶስ ምስክሬ ነው፣ እመብርሃን የልጆቼ እናት ያድርገኝ። በጣም ታግሻችኋለሁ። ብትጠነቀቁና ብትቀመጡ ይሻላችኋል። እኔ ሮማን ተሰማ ሰው አከብራለሁ። እያስፈራረው አይደለም፣ ስናገር በምክንያት ነው። አንድም ነገር አለምክንያት ተናግሬ አላቅም። ካላረፋችሁ ሞባይሌ ላይ የምትልክ የጉራጌ ሙስሊም አስለቅሰሃለሁ። የአይሻን ታሪክ አጥንቼ መጥቼ አስለቅሰሃለሁ። ታጉኝ ብያችኋለሁ፣ ብትጠነቀቁ ይሻላችኋል። የአይሻን ታሪክ አዳምጬ በደንብ ብዬ አምጥቼ እፎይ። እንደውም አልተነተነም፣ እተነትንልሃለሁ። አርፈ ቁጭ በል ነው ምላችሁ። እንዳትነካኩኝ እያልኩ እየነገርኳችሁ ነው። አይሻን ውጫት ነው የምመጣው። ተዉ ተዉ ተዋ አትነካኩኝ፣ ብያችኋለሁ። ብትጠነቀቁ ይሻላችኋል። እኔ እንዳከበርኳችሁ ብትከበሩ ይሻላችኋል። ተከብራችሁ ቁጭ በሉ። እኔ እንዳትነካኩኝ በምሳሌና በእንትን ያደረጋችሁኝን አውጥቼ ታሪኳ አይሻን ውጭ አትመጥቼ የአይሻን ታሪክ እተፋለሁ። ታለቅሳለ። ምንም የምታመጣው ነገር የለም። ሳከብር ካልተከበርክ አይሻን ታሪክ አጠናታለሁ። እረፉ እኔ የሰው ሃይማኖት አከብራለሁ። ሃይማኖቴን አትንኩ፣ እረፉ። የጻፍካትን ቴክስ መላው ኮንታክት ላይ እኔ ላይ ያለ ሙስሊም ጠቅላላ እልክልሃለሁ። ከዛ በኋላ ሮማን ለምን እንደተናገረ ታውቃለህ? ምንም አባት ታመጣም፣ ታለቅሳለ። ምንም አባታችሁ የምታመጡት ነገር የለም። ኮተታም ባይብል አቃጥሎ ሽንቱን ሲሸና አንዳች ወጣቾች አይሳ ነው አይሳ አመድ ሸርሙጣ የነበረች ቂጣን ጥላ የምትሄድ ዱርጌ ዛሬ የእስላም አለቃ ነኝ የምትል እንኳን ወታ ተዉ አላለችም። እከካም አይቼ ዝም ብያችኋለሁ። አርፋችሁ ካልተቀመጣችሁ መብርሃ ምስክሬ ነው። እንደዚህ ታንድ የሚያክል መረጃ አለኝ፣ አውጥቼ ነው የምተፋባችሁ። እረፉ፣ ተጠንቀቁ ብያችኋለሁ። አምቴ ሮማን እና ሳስራት አለ። ሮማንን በዓለም ሙስሊም እንትን እንከሳታለን። ፋኪው ፋኪው ብያለሁ። ይገርማል። ና ወንዴ፣ ተንጠለጠለል። ና ክሰሰኝ፣ የሸርሙጣ ልጅ እናት ድንጋይ ትበላላል። ና ክሰሰኝ፣ እና አድራሻይን ታቁታላችሁ። ነምበር ናይ ኒንጉተን ቦሮ ወይ ቤቴ፣ አድራሻይን ቤቴን ታውቀዋለ። የሸርሙጣ ልጅ፣ ና ክሰሰኝ። በዓለም ሙስሊም ምናምን እንከሳታለን አለን ብሏልንትና፣ ይሄ ይሄ ይገባልሃል የሸርሙጣ ልጅ። እከካ ለንደን ላይ ቁጭ ብላችሁ የሀጂ ሊት ተብለ እንደ ቆርኪ እየተጣላችሁ ጠጥታችሁ እዚህ የምትግማሙትን ቪዲዮ እየቀረጽኩ ልቦስት እንዴ? ደነኛ ሙስሊም እኳ ሆነ ብትናገረኝ ጥሩ። አረቂያ እንደ ቆርኪ ትዌንቲ ፎር አውርስ እየጠጣ እዚህ እየነጋብ፣ ሙስሊም ሐራም ነው መጠጥ ሬዴ አላችሁም እንደዚህ፣ ለንደን ያለው አረቄ ማን ነው የሚጠጣው? እከካም ደህና ሙስሊም ቢናገረኝ እኮ ችግር የለም። አረቂያ አረቄን ስንታንጋልል እዚህ ቪዲዮ ቀንጭ እንዳልቅል። እከካ ክብርን ጠብቅ። ቅርናታም እኔ ሮማን፣ ሂድና ረመዳን ጠይቀው፣ አብሮኝ ስራ የሰራውን ረመዳን እንዴት አባት ተከባብሬ አብሬ ስሰራ እንደነበር ሂድና ጠይቅ። እኔ የሙስሊም ችግር ኖሮብኝ ያቅ። ከነካሄን ግን አስለቅሰህ አለው አስለቅሳለሁ። መብርሃን ምስክሬ ነው። በምን ሮማን ተናገረችኝ እንዳትል፣ ሃይማኖትህን የሚለውን አንብብ። ዲንህን ካሰደብክ ከሰደበው ይልቅ ያሰደበውን ነው ምን ከሰው ብሎ ነብዩ መሐመድ አስቀምጦላል። ሂድና አንብብ ደንቆሮ፣ አንብበው አታቅም፣ ተንተርሰ ነው የምታድረው። ኢድት ቂጥኔ ጣልክ ዱርዬ ንፍጣም፣ የከሳታለሁ በዓለም ሙስሊም እንትን ከስሼ እኔ ቂጣም ሸርሙጣ፣ እንዳንተ አይነት ግማታም እኔን ከሱ አንታሁን ሰውነ ብዬ ትከሰኛለ ብዬ እኔ ሮማን ፈራ። ደግሞ እኮ ሽንታም ወንድ ከሆነ እኮ በቮይስ አይልክም። ሽንታም ነሃ፣ ግም ሽንታም፣ አድራሻይን ታቋደል፣ ስራ ቦታዬ አድራሻ እና ወንድ ኮንክ ከተንጠለጠለል እንትን ካለ ና እናትን አራት ትንንሽ አረግሃለሁ። ለሃይማኖቴ ስል ደግሞ አይደለም መታሰር እንደዚህ አንገቴ ብታስለኝ አንገቴ የምሰጥ ሴት ነኝ። ስለማታውቀኝ ነው፣ ተከባብሬ ተመሳስዬ ልኑር ብዬ እንጂ። በዚህ መልኩ እወርዳለሁ ካልክ አስገብ አስገባልሃለሁ። እናትን እንግሊዝ ሀገር ምን እንደሆነ አታውቅም ሽንታ አስቀምጬልሃለሁ እያንዳንዱ የላክልኝን መሴጅ ና ና ለአንተ የሚፈርድ እስቲ ሃይማኖት ካለ ና ልክ አንተ የሸርሙጣ ልጅ እግዚአብሔርም በዚህ መልኩ ተሳድበ ምን ተሳድበ። ና እኔ አንተ ያወጣኸውን እግዚአብሔር ራሱ ውስጥ ባነበው እንዴት ይህም በአንድ በትሽ አውተሽ አደባባይ ትያለሽ ብሎ እኔ እግዚአብሔር የሚቀየመኝ ስለሚመስለኝ አንተ የተግማማሁና ያወጣኸውን ቃል አላወጣም። አንተ ፕላነ እንደዛ ሰድበኝ እኔ ወጥቼ ነብዩ መሐመድ እንድሳደብ አላህን እንድረግጥልን የፈለግከው ይሄን አታገኝም። በጣም ታጋሽ ነኝ፣ እታገሳለሁ። ታግሼ ታግሼ ግን ሊሚቴ ወጣ ጊዜ እፎይ። ምን አስለቀሳችሁ ሴቷ እፎይ። በለንደን ብለን ዘ ሆልደይ ነው። አምስት የምትሰግዱትን አስሬ ነው ማሰግዳችሁ። አርፋችሁ ተቀመጡ። ከኔ ጋር አስሬ ነው ወጥቼ ማሰግድግ አለሁ አክበር ሮማንን እንግደል፣ አለሁ አክበር ሮማንን አጥፋለን እያልክ እንዳላሰግድ አርፈ ቁጭ በል። ከእኔ ጋር ትነካኩ፣ ክብራችሁን እዛችሁ ጠብቁ። ነግሬሀለሁ። እኔ ሰው ሃይማኖት አከብራለሁ። እከሳታለሁ ምናምን ብሏል ፋኪው። ማንን ነው ምትከሰው? ድናፍጥ ነው እናታችሁ። ድንጋይ ትብላ። እንዳትነካኩኝ እኔን ነግሬሀለሁ። በምን ቀለልኩ እንዳትል የሸርሙጣ ልጅ ይህ የምትሸራመጡ የጉራጌ ሙስሊሞች እዛ ከነ ምናምን ጋር እዛው ጨርስ። እኔ ጋር እንዳደርስ። ቢቻስ ደግሞ ደህና ሰው ሆናችሁ እኮ ብታወሩ ጥሩ ልክስክስ ልምጥምጥ ቅርናታ